ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እመቤት ሁነኛው አብራችሁን ሁኑ። በ2017 18 የምርት ዘመን ከ340 ሺህ ኩንታል በላይ የሰሊጥ ምርት እንደሚጠበቅ የማዕከላዊ ጎንደር ዞን ግብርና መምሪያ አስታወቀ። የምርት ብክነት እንዳይከሰት የሰሊጥ ምርትን በወቅቱ ለመሰብሰብ እየተሰራ መሆኑን በማዕከላዊ ጎንደር ዞን የተለያዩ ወረዳዎች የሚገኙ የግብርና ጽሕፈት ቤት ኃላፊዎች ተናግረዋል። ዳንኤል ወርቄ ተጨማሪውን ዘገባ ይነግረናል። የማዕከላዊ ጎንደር ዞን ሰሊጣ አምራች ከሆኑ አካባቢዎች አንዱ ሲሆን አርሶ አደሩ የሚያገኘውን ምርት ወደ ገበያ በማቅረብ ተጠቃሚ እያደረጋቸው ይገኛል። በ2017/18 የምርት ዘመን ከ560 ሄክታር በላይ መሬት በዞኑ በሰሊጥ ሰብል የተሸፈነ ሲሆን ከዚህም ውስጥ ከ340 ኩንታል በላይ ምርት ይጠበቃል። አሁን ያለበት ቁመና በታቀደው ልክ ምርቱን ለማግኘት እንደሚያስችል የማዕከላዊ ጎንደር ዞን ግብርና መምሪያ ምክትል ኃላፊ ደጀኔ ስሳይ ተናግረዋል። ምርቱን ሲሰበሰብ ከብክነት ነፃ ሆኖና ጥራቱን ጠብቆ እንዲሰበሰብ የግብርና ባለሙያዎቹ ከፍተኛ ድጋፍ እያደረጉ ናቸው። ለአምራቾቹም ግንዛቤ እየፈጠሩ ናቸው። በብክነት ነፃ ሆኖ ጥራቱን ጠብቆ እንዲሰበሰብ ማለት ነው። ምርቱ የሚሰበሰብበት ወቅት መሆኑን የተናገሩት ምክትል መምሪያ ኃላፊው ምርቱን ለመሰብሰብ አስፈላጊ የሰው ኃይል ወደ አካባቢው እየተሰማራ መሆኑን ገልጸዋል። ታቻርማጮሁ ማላርማጮሁ ጠገዴ ከፍተኛ የሰው ኃይል ጉልበት ይፈልጋሉ አሁንም ጭምር ምርት ሊሰበስ የሚችለው የሰው ኃይል ወደዛ አካባቢ እየሄደ ነው። አልሞስት ከ አራት መቶ አምስት መቶ ሺህ በላይ የሰው ኃይል ያስፈልጋል በዛ ቀጠና ማለት ነው አሁን ላይ በእኛዎቹ ቀጠና ማለት ነው ሰፋ ሲል ወደ ሌላዎቹ ሳይሆን በዚህ በማዕከላዊ ጎንደር ዞን አራት መቶ አምስት መቶ ሺህ የሰው ኃይል ያስፈልጋል። ወልቃይት ጠገድ፣ የሰቲት ማርያም፣ የምራብ አርማጭሆን በዛ ቀጠና ብዛት ያለው ሰው ስለሚሄድ ይመጋገባሉ የሰው ኃይሉ ምርቱን በወቅቱ ለመሰብሰብ መዘጋጀታቸውን በስልክ ለአሚኮ አስተያየታቸውን የሰጡን የጠገዴና የታች አርማጭ ወረዳ ግብርና ጽሕፈት ቤት ኃላፊዎች ናቸው። መልካሙ ደሴ እባላለሁ የታች አርማጭ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። ሰሊጥ ላይ በድምሩ አስራ ሰባት ሺህ ሄክታር ሰሊጥ ነው እያለማ ነው ያለ ነው። ሰሊጣችን በቁጥር ቆና ላይ ነው የሚገኘው እንግዲህ ያው አሁን የሚሸከፍበት የሚከወንበት ወቅት እየደረሰ ነው። ጥቅምት አንድ ጀምሮ ይህንን ለማስከወን ከሰላሳ አምስት ሺህ እስከ አርባ ሺ ሰው ኃይል ነው የሚያስፈልጋል። እዛ ውጭ ደግሞ ያው እንደተለመደው በባህላችን ደግሞ ያለው የአካባቢ ሰው ተረዳድቶ በደቦ በተመሳሳይ በጎረቤት ባሉ ሰዎች እየተረዳዱ እንዲከወኑ በማድረግ በኩል የእኛ የቀበሌ ባለሙያዎች ክትትል እያደረጉ ድጋፍ እያደረጉ ነው የሚገኘው። ይርጋ አየልኝ ይባላለሁ የጠገዴ ወረዳ ግብርና ጽህፈት ቤት የተሸፈነ ሰሊጥ ሀያ ዘጠኝ ሺ አምስት መቶ ሰላሳ ዘጠኝ ሄክታር ነው። እዚህ ውስጥ የሚጠበቅ ምርት ሁለት መቶ ሰላሳ ስምንት ሺ ሰባት መቶ አስራ ሁለት ኩንታል ነው። አሁን በፍጥነት የሚደርሱ አኩሪ አተር አለ፣ ሌሎችንም ጨምሮ ሰላሳ ሺ በላይ የቀን ሰራተኛ እንፈልጋለን። እዚህ ያለው ወረዳው ላይ ያለው የሰው ሀይል እንዳለው ነው ሰብል ስብሰባ አሁን በተቆራረጠ መንገድ ተጀምሯል። ከጥቅምት አንድ በኋላ ያመረተው ምርት ወደ ገበያ እንዲደርስ የምርት ብክነት እንዳይፈጠር በትኩረት እየሰራ ነው። ምርቱ ከተሰበሰበ በኋላ ሕጋዊ የገበያ መንገዱን ጠብቆ ወደ ማዕከላዊ ገበያ በማቅረብ አርሶ አደሮችና ሀገር ከዘርፉ ማግኘት የሚገባቸውን እንዲያገኙ ሁሉም የድርሻውን መወጣት እንዳለበት ተገልጿል። በወተት ሀብት ልማት የተሰማሩ ወጣቶች ተጠቃሚ እንዲሆኑ በትኩረት እየተሰራ መሆኑን የላይ አርማጮ ወረዳ የእንስሳትና ሀብት ልማት ተጠሪ ጽሕፈት ቤት ገለጸ። አዲስ አለማየሁ ተጨማሪ ዘገባ አለው። አቶ ተስፋ ማርያም መለስ በማዕከላዊ ጎንደር ዞን ለአርማጭ ወረዳ ነዋሪ ናቸው። እሳቸው ላሞችን በማርባት ከወተት ምርት በሚያገኙት ገቢ ሕይወታቸውን እየመሩ ይገኛሉ። ከዘጠኝ ዓመታት በፊት በስምንት ጊደሮች ዘርፉን መቀላቀላቸውን የነገሩን ባለ ታሪካችን አሁን ላይ ላሞችን ሀያ አድርሰዋል። በቀን እስከ መቶ ሀያ ሊትር ወተትም ያመርታሉ። በጠቅላላ በከብት ደረጃ ሀያ አሉ። የሚታለቡ ላሞች አስራሉ። ይህን አድርጌ አሁን በምታዩት መልኩ ቤቱንም በዚህ አመት ነው አስፋፍቼ ሌሎች ላሞችን አሁን ለመጨመር ያው ዝግጅት ላይ ነ በቀን እስከ 120 ሊትር ወተት አልባል ከ14 ሊትር በላይ አይታለቡም ነበር። አሁን ከ14 ሊትር 32 ሊትር፣ ከ8 ሊትር 22 ሊትር ደርሰዋል። ትርፋማ ነኝ። እስከ 200 ሺ ብር ድረስ በወር ትርፋማ ነኝ። በወረዳው እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ሙያዊ ድጋፍ እንደሚደረግላቸው የነገሩን አቶ ተስፋ ማርያም በዘርፉ ተጠቃሚ መሆናቸውን ይገልጻሉ። በስራቸውም ለ11 1 ዜጎች የስራ እድል ፈጥረዋል። 1 ሰው 12 ሰው አለ በስሬ ለምሳሌ ጎንደር ወተትም ይሸጣል። የባጃጅ ሾፌር አለ፣ የመኪና ሾፌር አለ። ከዚህ የምታዩቸው እነዚህ በሙሉ የኔ ሰራተኞች ናቸው። ወተት የሚሸጥ ሰው አለ። እስከ 30 ሺህ ብር በወር የሰራተኛ ደሞዝ እከፍላለሁ። ወጣት መሰረት ወርቁ የስራ እድል ከተፈጠረላቸው ዜጎች መካከል አንዱ ነው። ወጣቱ በተፈጠረለት የስራ መስክ ጥሪት ማፍራት የቻለ ሲሆን በቀጣይም በግሉ ዘርፉን የመቀላቀል ህልም አለው። ተስፋ ማርያም መልስ ከኔ ጋር ሁነት ሰራለት ለወጣለ ብሎ እንዳለው ተለውጫለው። ቦታ ይሄን ገዝቼ አሁንም አርባ ቆርቆሮ ገዝቻለሁ። አሁን ቀጣያም ቤት ሰራለው። ነገ አንዲት ላም ገዝቼ እኔም እንደሱ የወተት ከብት አርብቼ ማለብ ማስረከብ መለወጥ እፈልጋለሁ የላይ አርማጭ ወረዳ እንስሳትና ሳብት ማጽፈት ቤት ኃላፊ አባት ጌታሁን በዘርፉ ለተሰማሩ ግለሰቦች የዝርያ ማሻሻል ና መኖ የማቅረብ ተግባር እያከናወኑ መሆናቸውን ያነሳሉ ለአርቢዎች ከአጋር ተቋማት ጋር በመተባበር ሙያዊ ድጋፍ እየተሰጠ መሆኑን የጠቀሱት ኃላፊው በተሰራው ተግባርም አንዲት ላም በቀን እስከ ሰላሳ ሊትር ወተት እንድትሰጥ ማድረግ ተችሏል ብለዋል አልምን የምንሰራው በወተት ላይ ከነበረው 8 ሊትር አሁን ፐርዴይ 30 ሊትር የደረስነበት ሁኔታ አለ። 30 ሊትር የተደረሰበት በባለሙያ ድጋፍና ቁጥጥር ክትትል ነው። የአመጋገብ ስርዓቷን የውሃ የምግብ አየር የማግኘት እንደ ሰው ልጅ ሁሉ እንስሳት የራሳቸው መብት አላቸው። የወተት ምርትና ምርታማነትን ለማሳደግ እየሰራ ነው ያለን በላይ አርማጭሆ ወረዳ በእንስሳትና ሰብት ልማት የተሰማሩ ዜጎች ተጠቃሚ እንዲሆኑ ትኩረት ተደርጎ እንደሚሰራም ጽህፈት ቤቱ አስታውቋል። ከአስር ዓመት በታች ያሉ ህፃናት የፖሊዮ ክትባትን በአግባቡ እንዲወስዱ ማህበረሰቡ ኃላፊነቱን ሊወጣ እንደሚገባ የማዕከላዊ ጎንደር ዞን ጤና መምሪያ አስታወቀ። በዞኑ ከመስከረም 30 ቀን 2018 ዓ.ም ጀምሮ ለተከታታይ አራት ቀናት ከ800 በላይ ህጻናት እንደሚከተቡም ተጠቅሷል። አገኘ አባው ተጨማሪ ዘገባ አለው። የልጅነት ልምሻ ወይም የፖሊዮ በሽታ ከሰው ወደ ሰው የሚተላለፍ ቫይረስ ነው። ቫይረሱ የነርቭ ሥርዓትን በማጥቃት ለአካል ጉዳት እንደሚዳረግ የጤና ባለሙያዎች ይጠቅሳሉ። የልጅነት ልምሻ ወይም የፖሊዮ በሽታን በክትባት መከላከል የሚቻል ሲሆን በማዕከላዊ ጎንደር ዞን ከመስከረም 30 ቀን 2018 ዓ.ም ጀምሮ ለአራት ተከታታይ ቀናት አገልግሎቱ የተሰጠ መሆኑን የዞኑ ጤና መምሪያ የህብረተሰብ ጤና አደጋዎችና የበሽታ ወረርሽኞች የስራ ክፍል አስተባባሪ ዑመር የሻው ገልጸዋል። ክትባቱም ከ10 ዓመት በታች ለሆኑ ህጻናት የተሰጠ እንደሆነ አስተባባሪው ጠቅሰዋል። ብዙ ጊዜ ፖሊዮ ቫይረስ የሚያጠቃው ከአምስት ዓመት በታቸውን ህጻናት ነው። በአብዛኛው የሚያጠቃ ከዘጠና ፐርሰንት በላይ የሚሆነው የሚያጠቃቸው እነሱን ነው። ነገር ግን ድንገት ልጆቹ በበሽታ ቅኝት ያልተገኙ ልጆች ቢኖሩ ቫይረሱ ከዚህ በፊትም ሰርኩሌት አድርጎ ቢሆን እድሜያቸው ከአስር ዓመት በታች ያሉ ልጆችን እድሉን ስላላገኙ እነሱን ማግኘት ስላለባቸው ተብሎ ከአምስት ዓመት እስከ አስር ዓመት ያሉት ይጨመሩና የዚህ የመንጋ ኢሚኒቲ ወይም ደግሞ ሄርድ ኢሚኒቲ ብለን የምንጠራው ወይም የመንጋ የበሽታ መከላከያ አቅምን ለማጠናከር ሲባል ከ አስር ዓመት በታች እንዲሆን ጤና ጥበቃ ሚኒስቴርና የዓለም ጤና ድርጅት አዟል። በአማራ ክልል በደቡብ ጎንደር ዞን አንድ አቤት ወረዳና በጎንደር ከተማ ቀበሌ 18 ከወግራ ወረዳ በመጣ ሕፃን ቫይረሱ መገኘትን የጠቀሱት አስተባባሪው የፖሊዮ ክትባት አገልግሎትን ሕፃናት ካላገኙም የበሽታ መከላከል አቅማቸውን ስለሚያዳክም ለተለያዩ ጉዳቶች ሊጋለጡ ይችላሉ። ስለሆነም በተለያዩ ቦታዎች የሚሰጠውን የፖሊዮ ክትባት ሕፃናት መጠቀም እንዳለባቸው ተገልጿል። ይሄ ቫይረስ ሰርኩሌት የሚያደርግ ቫይረስ ህፃናትን ሳይነካ ምን ሳያረግ ልጆቹ የበሽታ መከላከሉን አምርተው ከነዚህ ከታመሙ ህፃናት ሰርኩሌት እያደረገ መጠው ሌሎች ህፃናት ሳያዳርስ ለመከላከል የተወሰደ ዘመቻ ነው። በባህሪው የፖሊዮ ዘመቻ ቤት ለቤት ነው የሚሰጠው። ነገር ግን ቤት ለቤት ያልተገኙ ህፃናትን ትምህርት ቤት ላይ፣ መንገድ ላይ፣ የተፈናቃይ ቦታዎች ካሉበት የተፈናቃይ ቦታዎች ላይ እና ሌሎቹ ሌሎቹ ህጻናት ሊገኙበት የሚችሉ ቦታዎች ለምሳሌ ህጻናት ማሳደጊያ ማዕከሎችን ጨምሮ እንዲሰጥ ነው የተደረገው የታቀደው። እንደ ዞን እስካሁን ድረስ እንግዲህ ወደ ስምንት መቶ ሺህ በላይ ህጻናት እንከትባለን የጎንደር ከተማ አስተዳደር ሳይጨምር ማለት ነው። ከአስር አመት በታች ያሉ ህጻናት የፖሊዮ ክትባትን በአግባቡ እንዲወስዱ ማህበረሰቡ ያልተገደበ ድጋፍና ክትትል ማድረግ እንዳለበትም የዞኑ ጤና መምሪያ አሳስበዋል። ማህበረሰቡ ይሄ የመጣው ክትባት እጅግ በጣም ጠቃሚ ክትባትና ከዚህ በፊት ልጆቹን የጠበቀበት አይነት ክትባት ከልዩ የበሽታዎች የጠበቀበት አይነት ክትባት እንደሆነ አስቦ ያለ ምንም አቅማማት ያለ ምንም መጠራጠር ልጆቹን ማስከተብ አለበት ብዬ ነው አደራመለው ከአስራ ዓመት በታች በሆኑ ህጻናት ሲከተቡ ጥሩ ጥሩ ጥቅም ያገኛል። ህብረተሰቡን በጣም ልጆቹን ከዚህ ልጅነት አምሺ አምጪ የሆነ ቫይረስ ወይም ፖሊዮ ራሱን ልጆቻቸው እንዲከላከሉ ያደርጋሉ። የዓለም ጤና ድርጅት መረጃ እንደሚያሳየው አንድ ህፃን በቫይረሱ ከተያዘ በሁሉም አካባቢዎች ወይም አገራት የሚገኙ ህጻናት በፖሊዮ የመያዝ እድል እንዳለ ያረጋግጣል። ለዚህ ደግሞ መፍትሄው የፖሊዮ ክትባትን በአግባው መውሰድ እንደሆነ ድርጅቱ አስቀምጧል። የሀገር ባለ ውለታ አረጋውያንን በዘላቂነት መደገፍ እንደሚገባ በመቄዶንያን የአረጋውያን የአቅመ ደካሞችና የአእምሮ ህሙማን መርጃ ማዕከል ደባርቅ ቅርንጫፍ የሚገኙ አረጋውያን ተናገሩ። አረጋውያንን በዘላቂነት ለመደገፍ የሚያስችሉ የተለያዩ ተግባራትን እያከናወነ መሆኑን የሰሜን ጎንደር ዞን ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ ገልጸዋል። ደረጀ ደርበው ዝርዝር ዘገባ አለው። አስር አለቃ ብርሃኑ ማሙዬና አባ ጌታነ ተገኘ ይባላሉ። በመቄዶንያ የአረጋውያን የአቅመ ደካሞችና የአእምሮ ህሙማን መርጃ ማዕከል ደባርቅ ቅርንጫፍ ነው የሚገኙት። የውትድርና ሙያ ዘርፍ ተሰማርተው ሀገራቸውን ማገልገላቸውን አስር አለቃ ብርሃኑ ማሙዬ ያነሳሉ። በመከላከያ ሰራዊት ነው የነበርኩት፣ ግን ባጋጠሚ ችግር የተነሳ በአይኔ ምክንያት ያው የመቄዶንያ የሚባል ድርጅት ተከፍቶ በዛ ጋ እገኛለሁ። እዚህ ጋር ያሉት አባቶች አረጋውያን የሚባሉት አገራቸውን ከድሮ ይዘው እየጠበቁ ዳር ደንበርም በውስጥም እያገለገሉ የቆዩ ናቸው። አረጋውያን በተሰማሩበት የሙያ ዘርፍ ሀገርና ወገንን ያገለገሉ ባለ ባለውለታ በመሆናቸው ድጋፍና እንክብካቤ ሊደረግላቸው እንደሚገባ ነው የገለጹት። ይህ አረጋውያን ማለት ብዙ ነገር የሰራ አግኝቶ ያጣ ስለሆነ አሁንም በቃ ኢትዮጵያዊ የሆነ በሙሉ የዚህ አይነት ድሮ ያገለግሉ አባቶቻችን እኛም ነገ እንደሱነና ነን አገራችን ተቀብለን አገራችን በአግባቢ ይዘን ማገልገል አለብን ብሎ እንደ እነዚህ እንደነ ዶክተር ብንያምና ሲያገለግሉ እንደነ በርቱ አረጋዎች ማገልገል አለበት። የሁሉም የኢትዮጵያ በኢትዮጵያ ያሉ አረጋዎች ጧሪ የሌላቸው በየጎዳና ወድቀው የሚገኙ እንደዚህ ዘመድም የሌላቸው እንዲታቀፉ አሁንም እግዚአብሔር አገሩን ሰላም ያርግልን ነው የምንለው፣ የምናሳድረው አገሩን ሰላም ከሆነ አሁንም ይሄው የመድሃኒ ያለም እገዛ እንደዚህ እያደረጉ እየረዱን ነው። የአቅመ ደካማና የአረጋውያን መርጃ ማዕከላትን ማዕከላትን የማጠናከርና ተደራሽነታቸውን የማስፋት ተግባር እየተከናወነ እንደሚገኝ የሰሜን ጎንደር ዞን ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ባንቻ አምላክ መልካሙ ተናግረዋል። ተደራራቢ የሆነ ችግር ያለባቸው አረጋውያን ያው በመቄዶኒያ መጠለያ እንዲገቡ የማድረግ ስራ ሲሰራ ቆይቷል። ነገር ግን መስራት የሚችሉና ራሳቸውን እና ቤተሰባቸውን መጦር የሚችሉ አረጋውያንን በቋሚነት ከማጠናከርና ከመደገፍ ጋር በተያያዘ የተለያዩ ስራዎች እየተሰሩ ይገኛሉ። በተለይ ደግሞ ግንዛቤ በመፍጠር ንቅናቄዎችን በመፍጠር በቋሚ ስራ እድል እንዲፈጠርላቸው የማድረግ ስራዎች ሲሰሩ ቆይተዋል። እሱ ብቻ አይደለም፣ በርካታ ማህበራት አረጋውያን በተለይ መስራት የማይችሉ አረጋውያንን ይዘው ወራዊ ክፍያ ሁሉ እስከ ማመቻቸት በመድረስ በቋሚነት የመደገፍ ስራዎችን እየሰሩ ያሉበት ሁኔታ እንዳለ ለማንሳት ፈልጋለሁ። አረጋውያን እናቶችና አባቶችን መደገፍ የዚህ ትውልድ ሀገራዊ ግዴታ መሆኑን የገለጹት በመቄዶንያ የአረጋውያን የአቅመ ደካሞችና የአእምሮ ህሙማን መርጃ ማዕከል ደባርቅ ቅርንጫፍ አስተባባሪ ወይዘሮ ሰላም አንባቸው ናቸው። ሰውን ለመርዳት ሰው መሆን በቂ ነው የሚለውን ይዘን ሁላችንም የእያንዳንዳችን ኃላፊነት አለብን። ኃላፊነታችን ደግሞ እንወጣ ወጣቶች ነው ምለው አረጋውያንንና አቅመ ደካሞችን መደገፍ የህብረተሰቡ ኃላፊነት ሊሆን እንደሚገባም ተመላክቷል። የተወደዳችሁ ተመልካቾቻችን ጊዜያችሁን ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዘገባ እስካሁን ስትከታተሉትን የቆያችሁን ይመስል ነበር። ከዜናዎች ጋር መቤቱ ነኛ አብሬያችሁ ቆይታ አደረግኩ። ጤና ይስጥልኝ።